ተቀበለ አላሁ ሚና ወሚንኩም፣ ተቀበለ አላሁ ሚና ወሚንኩም፣ ኢድ ሙባረክ አለይና ወአለይኩም፣ ተቀበለ አላሁ ሚና ወሚንኩም። ሰላም ጤና ይስጥልን ክቡራን ተመልካቾቻችን። በቅድሚያ ለመላው የእስልምና እምነት ተከታዮች በሙሉ እንኳን ለ1446ኛው የኢድ አልአድሃ አርፋ በዓል በሰላም አደረሳችሁ ማለት ወደናል። በሀገራችን ኢስላሚክ የቱሪስት መስህብ ስፍራዎች በስፋት ልናገኝበት ምንችለው በቢላሉል ሀበሻ ሙዚየም ደግሞ ጥቂት ቆይታን የምናደርግ ነው የሚሆነው። አሁንም አብራችን ቆዩ፣ አክብሮታዊ ግብዣችን ነው። እነዚህ እንግዲህ ታላላቅ በተለያዩ ሀገራችን ክፍሎች ያሉ የቱሪስት መዳረሻ ሊሆኑ የሚችሉ በርካታ ቱሪስቶች ያቸው ሊያጠናቸው እንዲሁም ደግሞ የሀገራችንን ታሪክ ለዓለም የምናስተዋውቁበት ለዛ መረጃ ሊሆኑ ዘንድ በተለያየ አካባቢ ያሉ ታሪካዊ ቦታዎች ናቸው። ለምሳሌ መስጅድ ነጃሺ ስናይ በትግራይ ክልል ውቅሮ አካባቢ የሚገኝ እንግዲህ በሰባተኛው ክፍለ ዘመን እንደተሰራና በአፍሪካ የመጀመሪያው መስጊድ እንደሆነ ነው የሚያሳየው። ይህ ደግሞ ታሪኩ እንግዲህ ወደ ሀገራችን የመጡ ሶሃባዎችም ደግሞ የነብዩ ወዳጅ የነበሩ የተቀበሩም የሶሃባ መቃብር እንዳለ ሁሉ ነው የሚያሳየው። ይህ እንግዲህ በሀገራችን ትልቅ ለቱሪስት መዳረሻ የሚሆን በርካታ የሶሃባ መቃብር ያለበት በጣም ታሪካዊ መስጂድ እንደሆነ ይታወቃል ማለት ነው። ነገር ግን ከነጃሺ ቀጥሎ ደግሞ በሁሉም የሀገሪቱ ክፍል ደግሞ እንደዚሁም ይታወቋሉ። በሀገራችን መምለክ የሱልጣኔቶች እንደነበሩ ይታወቃል። አንዱ አንጋፋ የሚባለው የሸዋ ሱልጣኔት ነው። በሸዋ ሱልጣኔት ጊዜ እንግዲህ ይሄ መስጂድ ይዛ ቅሪት ሆኖ 120 ዓመት አካባቢ ያስቆጠረ ነው። እንግዲህ ይህ መስጊድ እንግዲህ በርካታ ተማሪዎች በርካታ ደረሰዎች፣ ዑለማዎች ሲማሩበትም ሲያሰኑበትም የነበረ ታሪካዊ መስጊድ ነው። አሁንም ድረስ በዚህ ሁኔታ ይገኛል ማለት ነው። ሸዋሮቢት አካባቢ ሌላው ሾንኬ ነው። ሾንኬ ሼክ ጆሃር ብኑ አልሐይደር ይባላሉ እሳቸው እዚህ ማዕከል ላይ ለ83 ዓመት ያክል ነው ያስተማሩት። በተለይ ከሁሉም የሀገሪቱ ክፍል ወደዚህ ማዕከል እየመጡ እውቀት ይማሩ ይቀስሙ እንደነበር ይታያል። ለምሳሌ ከሱዳን ድረስ፣ ከጅቡቲ የመን ድረስ መተው እዚህ ማዕከል ድረስ መተው ይማሩ እንደነበር የሚያሳይ ነው። እንግዲህ የሚያሳየው ዕድሜው እንግዲህ ወደ ዘጠኝ መቶ ዓመት አካባቢ ያስቆጠረ ነው። ሾንኬ ማለት ሼክ ጁሃር ኢብኑ ወል ሀይደር ናቸው። በተለይ አለይከረበና ቢስነ ኪታብ የሚለውን ኪታብም የጻፉት ያው ሼክ ጁሃር ናቸው ማለት ነው። እንግዲህ በጣም የሚታወቅ ታሪካዊ ቦታዎች ናቸው እነዚህ። አጠቃላይ በኦሮሚያ አካባቢ ባሌ፣ አርሲ አካባቢ ሸከና ሁሴን፣ ድሬሻ ሁሴን የሚባል ታሪካዊ ቦታ ነው ይህ። እንግዲህ ስፋቱ አርባ በአርባ የሆነ ስሪቱ ደግሞ ዲዛይኑ ወደ ሞሮኮ፣ ናይጄሪያ፣ አልጀሪያ አካባቢ ዘን ቅርጽ የያዘ ነገር ግን እንግዲህ እንደ አንድ የቱሪስት ማዕከል ሆኖ ሊያገለግል የሚችል ታላቅ ቦታ ነው ማለት ነው። ታሪካዊ ነው። እንግዲህ እሳቸው ከዚህ ማስተማር ከጀምሮ ጊዜ ጀምሮ ከሁሉም የሀገሪቱ ክፍል እየመጡ ወደዚህ ማዕከል ይማሩ እንደነበረ፣ ለምሳሌ ከተማሩት ሼክ ደግሞ ሶፍ ኡመር ሼክ ናቸው ሼክ ኡመር ናቸው። እዚህ ዋሻ ላይ ይማሩን እንደነበረ ዚክር ኢባዳ፣ ፈጣሪያችሁን ዱዓ፣ ጾሎት የሚያደርጉበት የነበረ ታሪካዊ ዋሻ እንደሆነ ነው የሚያሳየው። እንግዲህ በአፍሪካ ትልቁ ዋሻ እንደሆነ ነው የሚያሳየው። በኢትዮጵያም ትልቁ ዋሻ እንደሆነ ያሳያል እንግዲህ በሀገራችን እንግዲህ ዋሻንም ሳይቀር ቀደምት አባቶች ትውልድን ሲያንጹበት ሲቀርጹበት ትውልድን ሲያገለግሉበት የነበረ ታሪካዊ ቦታ ነው ማለት ነው። አሁን እንደውም በመንግስት ደረጃ መሰረተ ልማት እየተሰራለት እንደሆነ ነው የሚያሳየው። እንግዲህ በሀገራችን እነዚህ ብቻ አይደሉም፣ በርካታ ለቱሪስት መዳረሻ የሚሆኑ በርካታ የታሪካዊ ቦታዎች አሉ ማለት ነው። እንግዲህ አባጅፋር ስናይ ጅማ አካባቢ ስናይ ሸሆጀሌ ዙ አዲስ አበባ ላይ የሚገኝ በቅርስነት ይመዝገብ እንጂ ነገር ግን ለቱሪስት ምቹ ሁኔታ ተደርጎ እያገለገለ እንዳልሆነ ማሳያ ነው። ሌላው ደግሞ ሀረር ነው። ሀረር እንግዲህ በሀገራችንም ሆነ በዓለም የምትታወቅ ጥንታዊ ከተማ ናት። እንግዲህ ቅድስት የነበረች ከተማ ነች። እንግዲህ ሀረር ከምስረቷ ጀምሮ አራት መቶ አምስት ሂጅራ ወይም ደግሞ አስረኛው ክፍለ ዘመን ጀምሮ የተመሰረተች ታሪካዊ ቦታ ናት። እንግዲህ ምረዲን አምረዲን ነስረዲን እያሉ ለሰባ ሁለት አሚር ድረስ የመጨረሻው አሚር ደግሞ ሀረር አሚር አብደላይ ናቸው። ከመስረታዋ ጀምሮ ሰባ ሁለት አሚሮች ነበር ሲያስተዳድሯት የነበረው ማለት ነው። ስለዚህ ሀረር በዓለም የምትታወቅ እንደ አንድ ጥንታዊ የጉብኝት ማዕከል እንደ አንድ ቤስት ደስቲኔሽን ታሪካዊ ከተማ ናት ማለት ነው። ዒድ ሙባረክ ዓለይና ወዐለይኩም። እነዚህ ደግሞ ኪታቦች የሀገራችን አባቶች፣ ትልልቅ ሼኮች እንግዲህ በትልልቅ ከለዋ ዛውያ፣ እንደዚህ አሁን ባሳየው ጥንታዊ መስጊዶች ሲያስተምሩ ነበረ። እነሱ ያስተምሩት ደግሞ በብራና ይጽፋሉ፣ በሎህ ይጽፋሉ፣ በተለያየ ነገሮች እየጻፉ እውቀት ያስተላልፉ ነበረ፣ እውቀት ይቀርጹ ነበረ ማለት ነው። ለምሳሌ እንግዲህ ስናይ እነዚህ ተፍሲር ጀላሊን ነው፣ የቁርአን ተፍሲር ነው እንግዲህ ወደ 520 ዓመት አካባቢ ያስቆጠረ ነው ማለት ነው። እንግዲህ ይሄ ወረቀቱ ፓፒረስ ወይም ደግሞ ወተር ፔፐር ይባላል። በዛን ጊዜ ከጣሊያን ጀምሮ ግሪክ፣ የመን ብሎ ወደ ሀገራችን ይገባ እንደነበር ያሳያል። ተፍሲሩ ሳይቀር ግራመሩ ሳይቀር አስትሮኖሚ ሁሉ ሳይቀር በዚህ መልኩ እየጻፉ እውቀት ይተላለፍ እንደነበረ ነው የሚያሳየው። እዚህ ደግሞ ውዳሴ ማርያም መጽሐፍ አለ የተጻፈው ኢጅፕት ተጽፎ ለአቡነት ከረሚያ ስጦታ እንደተበረከተና የጾም በረከቶችን የሚያብራራ በፈጣሪ ዘንድ የሚሰጠውን ጽድቅ የሚያብራራ ሁሉ ነው የሚያሳየው አጠቃላይ። እነዚህ እንግዲህ ከነጃሺ ህልፈት ጋር ተያይዞ ነቢያችን ስለም ምናሉ በሩቅ ሀገር ያለው ያለ ባሪያ ሞተዋልና አርፈዋልና ሰልፋችሁን አስተካክለንባቸው በእሳቸው ላይ እንስገድ ብለው ነብዩ በአለም በሚታወቅ ደረጃ በርቀት ሶላት ልገይ ወይም ደግሞ በርቀት የሚሰገድ በርቀት የሚደረግ የሶለት ሶላት የተሰገደው በንጉስ ነጃሽ ነው ማለት ነው። ይሄ ደግሞ በአለም የሚታወቅ ታሪክ ነው ማለት ነው። እዚህ ስንመጣ ስለመጣ የኡማ አይመን ናት። ኡማ አይመን እንግዲህ ሀበሻ ናት፣ ኢትዮጵያዊ ናት። ነብያችንን እንግዲህ እስከ ነብይ ማዕረግ ድረስ ከሚደርሱ ድረስ ተንከባክባ ያሰደገቻቸው ኢትዮጵያዊ ሰሃቢ ነች ማለት ነው። ምን ይላሉ ነብያችን ሰለላሁ ዐለይሂ ወሰለም ይላሉ፣ ከእናቴ ቀጥላ እናቴ ናት የቤተሰቦች ቅሪት ናት ብለው የተናገሩላት እንግዲህ ሀበሻዊ ኡሙ አይመን ነው ማለት ነው። እንግዲህ ይሄ ከቱሪዝም ጋር አያይዞ በርካታ ነገሮችን መስራት የሚቻል የሀገራችን ኢሜጅ ጎላ የምናደርግበት የምንችልበት መንገድ ብዙ እድሎች፣ ታሪኮች አሉ ማለት ነው። تقبل الله منا ومنكم عيد مبارك علينا وعليكم تقبل الله منا ومنكم የኢድ አርፋ እንግዲህ ከሌሎች በዓላቶች ልዩ ከሚያደርጋቸው ሁነቶች ማለት አንደኛው የሀጅ ጉዞ ነው። በዚህ የሀጅ ጉዞ ውስጥ ደግሞ እንግዲህ በሚሊዮን የሚቆጠሩ የተለያዩ ምእመናኖች ሀጅን ለመከወን እንግዲህ ወደ ስፍራው ይጓዛሉ። በዚህ ጊዜ ነው እንግዲህ በርካታ የቱሪስት እንቅስቃሴዎችም በሰፊው የሚከወኑት። በሀገራችን ደግሞ ሰፋ ያሉ ኢስላሚክ የሆኑ የቱሪዝም መስህብ የሆኑ ስፍራዎች እንግዲህ በስፋትም ይገኛሉ። በዚህ ጉዳይ ላይ እንግዲህ ከኛ ጋር ቆይታን የሚያደርጉት በኑር መስጂድ ኢማም የሆኑት ሼህ መሐመድ ጠይብ ሻኪር ጋር ቆይታ የሚናደርግ ነው የሚሆነ። እንኳን ድረሳቸው ለማለት ወዳሉ በመጀመሪያ ደረጃ እንግዲህ ለተመልካቾቻችንና እንግዲህ ለእስልምና እምነት ተከታዮች እንግዲህ እስቲ እንኳን ድረሳችሁ መልክታችሁን በማስተላለፍ እንጀምራለን። ኩሉ አም ወአንቱም ቢአልፍ ኸይር ኢድ ሙባረክ። መልካም እንግዲህ በአረፋ ላይ ነው የምንገኘው እና የአረፋ በዓል እንግዲህ እንደሚታወቀው ከሌሎች በዓላቶች ለየት የሚያደርገው የሀጅ ጉዞ ስርዓት ይደረጋል። በዚህ ስርዓት ውስጥ ደግሞ በርካታ ነገሮች ነው የሚሆኑ። ስለ አረፋ በዓል እና ስለ ሀጅ ጉዞ ጥቂት ነገሮችን በማለት እንጀምር። ቢስሚላህ እንግዲህ አረፋ ሲነሳ ያው ሀጅ ጋራ የማይለያዩ ናቸው። ሀጅ ማለት ከእስልምና አንዱ አምስት መሰረት ከተባሉት አንዱ ሀጅ ነው። ሀጅ አላደረገ ሰው እስልምናው ሙሉ አይደለም። አቅም ኑሮት በገንዘብም በጤናም ጉዞም ለማድረግ መንገዱ ሰላም ሆኖ ሀጅ አላደረገ ሰው እስልምናው ጎደሎ ነው የሚሆነው። ነቢዩላህ ኢብራሂም ዓለይሂ ሰላቱ ወሰላም በአላህ ትእዛዝ ከልጃቸው እስማኤል ጋር ከሰሩት በኋላ ዋአዚም ፊናሲ አላቸው፣ ጥሪ አድርግ አላቸው። ዋአዚም ፊናሲ አቱከ ጥሪ አድርግላቸውና ጥሪ ስታደርግላቸው ሰዎች ይመጣሉ ሚን ኩል ፈጅን አሚቅ ሩብ ከተባለ መንገድ ተነስተው ባህር አቋርጠው የብስ አቋርጠው ተራራና ዋሻ አቋርጠው መተው ይህም ቤት ይጎበኛሉ በማለት አላህ ስብሃነወተዓላ ለነቢዩላህ እብራሂም አለይህ ሰላቱ ወሰላም ይህን ትዕዛዝ ሰጣቸው። የኔ ጥሪ ማን ይሰማዋል? እዚህ ምድረበዳ ካዕባ በተሰራበት ሰዓት፣ በጣም የሚገርመው ነገር ምንም ሰው አልነበርም። ስለዚህ እዚህ እኔ ብጣራ ማን ይሰማኛል በሚሉ ሰዓት አላህ ስብሓን ወተዓላ ዓለይከ ኒዳ ወዓለይና አልበላኽ፣ ጥሪ ያንተ ድርሻ ነው፣ ጥሪው ማድረስ የእኔ ድርሻ ነው አላቸው። ከዛ ሀሉሙ ኢላ ቤቲላሂል ሓራም አላህ ስብሓን ወተዓላ ያከበረውን ቤት ኑና ጎብኙ የሚል ጥሪ አስተላልፉ። ጀበል አባቁቤስ የሚባል ተራራ አለ። እዛ ላይ ወጥተው ይህን ጥሪ ሲያደርጉ ያልተፈጠረ ሰው ገና ሩሕ ቀድማ ተፈጥራለይ ይላል እስልምና ነው። እዛኔ ሩሕ ቀድማ ለበይክ አላሁመ ለበይክ አለች። ስለዚህ ለበይክ ያለችሉ ሁሉ ሩሕ ወደ መሬት መታ አካል ጋራ ከተገጣጠመች በኋላ ሀጂን በአካል ታረጋለይ። ስለዚህ መሰረቱ እንግዲህ ከዛ የመጣ ነው። አረፋ እንግዲህ በሚከበርበት ጊዜ እንግዲህ ቀድመ ብሎም እንደተነገረን የተለያዩ የጉብኝት መርሃ ግብሮች አሉ። ሙዝደሊፋን ጨምሮ ሌሎች በርካታ የሚጎበኙ ቦታዎች አሉ። ይህም መሰል ሁነቶች ደግሞ በተለይ ደግሞ ለቱሪስት መስህብነት የሚሆኑና ሊጎበኙ የሚገቡ በርካታ ኢስላሚክ የቱሪዝም ስፍራዎች በሀገራችን ኢትዮጵያ ውስጥም ይገኛሉ። አንደኛው ነጃሺ ነው። እንዲሁም ሌሎች በርካቶችን ማንሳት እንችላለን። በሀገራችን ስላሉት የኢስላሚክ ቱሪዝም መስህቦች ጥቂት ነገሮችን እስቲ እንንገር። እንግዲህ ስለ ቱሪዝም ሲነሳ ሀገራችን ውስጥ ብዙ ታሪካዊ ቦታዎች አሉ፣ በእስልምና ታሪክ የተቀመጡ ለምሳሌ ያክል ጎልቶ የሚታወቀውና ዓለም የሚያውቀው እኛ እንደውም ትኩረት ያልሰጠ ነው፣ አንተም ማስተዋል ነጃሺ ነው። ነጃሺ እንግዲህ ታሪክ አንተ ታሪክ ሲሰራ ብታልፍ እንኳን ታሪክ አያልፍም። ስለዚህ አንድ ሰው በህይወቱ እያለ ጥሩ ነገር ሰርቶ ሲሄድ ያ ታሪክ አይቋረጥም። ነብዩላ ስማኢልና አስተና ኢብራሂምን አስተና ሰርተው ነው አይደል ነጃሽን እስልምና ረሱል ሰለላሁ ዐለይሂ ወሰለም እስልምናን ካላ ተቀበለው ለኡመቱ ለማድረስ በሚመጡ ሰዓት በተወለዱበት ሀገር አንድ ቋንቋ እየተነጋገሩ አንድ አይነት ከለር እያላቸው በባህል ሳይለያዩ በእምነት ተለያዩ። በዛን ሰዓት ረሱሉ ሰለላሁ ዓለይሂ ወሰለም ቁርአን ወርዶላቸው ቁርአን ማስተማር አልቻሉም። ሶላት መስገድ አልቻሉም። ስለዚህ ምን አደረጉ? በቋንቋ ወደማይግባቡበት አገር ወደ ሀበሻ ላ ኢነ ፊሃ መሊከን ዓድላ እዛ አንድ ንጉስ አለ ፍትሃዊ የሆነ መንግስት ይላል። ወይም በሌላ ሪዋያ ላይ ላይዝለሙ ፊ አሃድ በሱ ግዛት ውስጥ ማንም ማነንም የማይበድልበት ንጉስ አለ ይላል። እንግዲህ ረሱል ሰለላሁ ዓለይሂ ወሰለም ዓድልነታቸው ነው ምስክርነት የሰጡት ዓድልነታቸው እናንተ ቋንቋችሁ ምንድን ነው? እምነታችሁ ምንድን ነው? ከለራችሁ ምንድን ነው? አላሏቸው። መሬት ያላህ ነው የፈጣሪ ነው። እኔ ዛሬ ይቀመጥበታለሁ እነጋ ንዱ ይቀመጥበታል፣ ለሁላችንም ይበቃል። ስለዚህ ከየት መጥተው አገራችን ላይ መጥተው እንደዚህ ሊያደርጉ ነው ሳይሉ እነዛ ያባረሯቸውን እነዚህ ተቀበሏቸው። እንግዲህ ብዙ ሶሃባዎች ነጃሺ ላይ ብንሄድ ብዙ ሶሃባዎች መቃብራቸው አለ ብዙ ሷባዎች ፣ ስለዚህ ድንል ኢስላምን ይዘው የመጡ እንግዲህ ነጃሽን ነጃሽ ትልቅ ቅርስ ነው። ነገር ግን ደረጃውን የጠበቀ ጉብኝት የተደረገለት ነው? ለሚጎበኙ ለሚጎበኙስ ምቹ ነው ወይ የሚለው ያው ጥያቄ ውስጥ ነው። ስለዚህ ሙስሊሙ በእንዲህ አይነት ጉዳይ ላይ ደካማ አመለካከት ነው ያለ ስለዚህ አላህ ሱብሓነሁ ወተዓላ ፈቅስ ሲል ቀሰሰ ታሪክን ነገራቸው ይላል ታሪክ አንድ ሰው ታሪክ የሚነገረው ጠንካራው ጠንካራ እንደሆነ ያደርገዋል። ጥሩ የሰራውን ጥሩ እንዲሰራ ያደርገዋል። ስለዚህ ታሪክን ማየት አንድ ሰው ጠንካራ ጎኑንና ደካማ ጎኑን ለማወቅ የሚረዳ ስለሆነ እኛም ሀገራችን ያሉ ቅርሶቻችንን መጎብኘት ይኖርብናል፣ ማየት ይኖርብናል፣ የሚዘየረው መዘየር ይኖርብናል። ለምሳሌ ነጃሺን አንስተናል። አባትር አለ ሀረር እንግዲህ ሀረር ላይ ወደ ዘጠኝ መቶ ዓመት የተሰገደበት መስጊድ ኢትዮጵያ ውስጥ አለ። እስልምና ወደ ኢትዮጵያ በነጃሽ ከመጣ በኋላ በአርጎባ አርጎ የመጀመሪያ የገባው ሀረር ይባላል። እዛ እንካነሳን ከነሳን አርጎባም አንዱ ብዙ ጎበኝ ሶፋ ነው ቦታ እና እነዚህ እነዚህ ብዙ ለሙስሊሙ አስተዋጽኦ ያደረጉ እስልምና እኛ ጋ እንዲደርስ ብዙ ጥረት ያደረጉ እነዚህን ስናነሳ እንግዲህ የየአካባቢው ሀሪማዎችም ይነሳሉ። ለእስልምና ታሪክ የሰሩ ለሀገር ታሪክ የሰሩ ጣሊያን በወረረ ሰዓት ብዙዎቻችን የምናውቀው መሳሪያ ይዞ የወጣውን ነው እንጂ መስጂዳቸው ቁጭ ብለው አገራችንን በእጃችን አድርግልን ብለው ለአላህ ያለቀሱ ሰዎች አሉ። ስለዚህ በሀገራችን ያሉ መሻይኮች ለእስልምና ብቻ አይደለም የሚሰሩት፣ ያስቀራሉ፣ ሃይማኖታዊ ሽምግልና ይሸመግላሉ። ሽምግልና በሚሸመግሉ ሰዓት ሙስሊም ክርስቲያን አይሉም። የመጣውን ሰ ይሸመግላሉ። መድኃኒት ይሰጣሉ ባህላዊ መድኃኒት ይሰጣሉ። ሙስሊም ክርስቲያን አይሉ የምክር አገልግሎት ይሰጣሉ። አባቴ እስኪ እንደዚህ ላደርግ ነበር ላገባ ነበር እንዴት ነው ስለዳር ይላሉ። እንደ ላገር ልሄድ ነበር ያማከራሉ። እና እነዚህ ሁሉ ላገር ቅርስ ናቸው። እነጀማ ንጉስን ብናይ እነጀማ አ ቦታ ብንሄድ ሾንኪ ብንሄድ ብዙ ታሪካዊ ቦታዎች አሉ ለእስልምና ደማቸውንም አጥንታቸውንም የከሰከሱ እድሜ ልካቸውን ለእስልምና ያገለግሉ። ስለዚህ ቅርሳችንንና ታሪካችንን ማወቅ ጠቃሚ ነው። ነጃሺን ካነሳን፣ አባድርን ካነሳን አንድ ረሳው ብዬ የማስበው አባጅፋርን ማንሳት ይኖርብናል ይመስለኛል። እስልምና አስተዋጽኦ ካደረጉት አንዱ አባጅፋር ናቸው። አባጅፋር ሲነሱ ሀጅም ጋራ ግንኙነት አለ በንግስና ጊዜያቸው መካና መዲና ላይ ለኢትዮጵያዊ ውጃጅ ሲሄዱ ማረፊያ እንዳያጡ ሰርተው እስካሁን ድረስ ሀጅ የሚሄድ ሰው ወደ ሰባት መቶ ሰው የሚይዝ ሆቴል አላቸው። በህይወት ጊዜያቸው ከወሎ ወደ አርባ የሚሆኑ መሻየኮች አምጥተው በጅማ አካባቢ ላይ ነሐው የሚያስቀራ ቁርአን የሚያስቀራ ተፍሲር የሚያስቀራ በወሎ ያሉ መሻይኮች በዛኔ ኑሮ ለመኖር ብዙ ያዳግታቸው ነበረ። ብዙ ጊዜ ከስብ ላይ ወይም ደግሞ እርሻ ላይ ስለማይሰማሩ አባጅፋር በዓመት ድጋፍ ያደርጉላቸው ነበር። ለእያንዳንዱ መሻይኮች በቅሎ፣ ለሚቸግረው በቅሎ፣ በሬ ለሚቸግረው፣ ላም ለሚቸግረው ላም ይልኩ ነበረ እና አባጅፋር አንድ ቅርስ ነው። ለእስልምና ያበረከቱት ብዙ ነገር አለ። ስለዚህ እኛም ይሄን እነሱ የሰሩትን እያየን እኛም ፈራቸውን ተከተለን ለመሄድ የነሱን ጥንክርናና የነሱን ብርቱነት እኛም ግንዛቤ ውስጥ ማስገባት ይኖርብናል የሚል ነው። ሰይድና ኑር ሁሴን አለ። ብዙ ነው አገራችን ላይ ያለ ቅርስ፣ ግን አገነዛዘባችን በቅርሳችን ላይ ያለን አመለካከት የደከመ ነው። ስለዚህ በደንብ ልናቅ ይገባል ሚል ነው። ክቡራን ተመልካቾቻችን እንግዲህ በተለይ ደግሞ እንግዲህ ያለነው እንግዲህ የአረፋ በዓል ላይ ነው እና አረፋ በዓል እንግዲህ እንደሚታወቀው በሀጅ ጉዞ ከሚከበሩት በዓላቶች ነው እና በዚ በዚህ ወቅት ደግሞ እንግዲህ በርካታ የሚጎበኙ ቦታዎችም አሉ። ከዛ ጋር እንግዲህ በማያያዝ ነበር በሀገራችን ውስጥ የሚገኙ የቱሪስት መስህብ ስፍራዎችን እያነሳን የምንገኘው፣ በተለይ ደግሞ ኢስላሚክ የሆኑትን እስካሁን ድረስ እንግዲህ ጥሩ ግንዛቤንም እያገኘን ነበር የቆየ ነው እና በመጨረሻ ስለ እነዚህ ቦታዎችና ስቃ ላይ አገራችን ላይ ያለን ሀብት አገራችን ላይ ያሉ ቅርሶች እኛ ስናስተዋውቃቸው እኛ ስናቃቸው ነገ ልጆቻችን ከኛ የሚማሩትን ነው ልጆቻችንን የሚያስቀጥሉት። ስለዚህ ሀብታችንን ያለንን ክብር የሚሰጠን ነገር ትኩረት ሰጠን መንግስት በመንግስትነቱ በሃይማኖት አባቱ በሃይማኖት አባትነቱ ሌላው ማህበረሰብ ደግሞ እንደ ማህበረሰብነቱ ሁሉም ድርሻውን ሊወጣ ይገባል የሚል መልእክት ነው የማስተላለፈው። ሼህ ስለነበረን የጋራ ጊዜ እጅግ አድርገን ነው የምናመሰግነው። ለመላው የእስልምና እምነት ተከታዮችም እንዲሁም ለቤተሰቦቻቸው እንኳን ረሳችሁ ማለት የምትፈልጉ ሆነ እንግዲህ እድሉ ልስጣችሁ በኢደል አድሃ በዓል